በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሳ ሙታን አሰሮ ለሰይጣን። ሰላም ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች የእመቤታችን የንጽሕተ ንጹሓን የቅድስተ ቅዱሳን የአሟላጃችን የአበራ ልጆች የአባታችን የአቡነ ገብረ መንፈስ ቅዱስ የጻድቃን የሰማዕታት የመላእክት የቅዱሳን ወዳጆች በወደደን ባፈቀረን እስከ ሞት ድረስ በደረሰ ፍቅሩ የዘላለም ሕይወትን በሰጠን ወልደ አብ ህያው ወልደ ማርያም ስገው በሆነው በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስም ሰላም ለእናንተ ይሆን። ይህንን ሰዓት ይህንን ጊዜ የሰጠን አባት ስሙ ለዘላለም የከበረና የተመሰገነ ይሁን። በአባታችን በጻድቅ ውደጅ ይህንን ቀን ከእናንተ ጋር ሳይገባኝ እንደተገባኝ ሆኜ በፊታችሁ ደግሞ በእግዚአብሔርም ፊት ለምስጋና እንድቀርብ ያደረገኝ አምላከ ቅዱሳን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በኖርኩበት በተወለድኩበት ደግሞ ባደግሁበት በዚህ ታላቅ ደብር እግዚአብሔርን ለማመስገን ስለታደልኩኝ፣ እስኪ ደጅ ላይ ሆኜ ስማጸናቸው የነበሩትን ጸሎቴን ወደ አምላኬ ያደረሱልኝ አባቴን አቡነ ገብረ መንፈስ ቅዱስን የገብረ መንፈስ ቅዱስ አምላክ የተመሰገነ ይሁን እያላችሁ እስኪ በእልልታና በጭብጨባ አመስግኑልኝ። ወደ ውስጥ ወደ ቤተ ክርስቲያኑ ለመግባት ብፈራም ገና የዕቅበተ እምነት ትምህርት እየተከታተልኩበት በነበረበት ጊዜ ደጅ እዛ በሩ ጋር ቆሜ ተሳልሜ እጸልይ ነበረ እና እግዚአብሔር ደግሞ አላሳፈረኝም። አባቴም አቡነ ገብረ መንፈስ ቅዱስ ከእቅፋቸው አላወጡኝም። ስዘምርላቸው ነበር ያደግኩት ዳግም በደጃቸው እንዳመሰግናቸው እንድዘምር ለእግዚአብሔር ምስጋናን እንዳቀርብ ለዚህ አብቅተውኛልና በለተቀናቸው አሁንም ምስጋናውን ከፍ አድርጉት። በፍቅር ሆናችሁ የተቀበላችሁኝ የዚህ ደብር የስብከተ ወንጌል ኃላፊዎች አባቴ ቀሲስ ሐብታሙ እንዲሁም ቀሲስ ወርቆ፣ ሌሎችም ሊቃውንተ ቤተ ክርስቲያን ካህናት በመቀጠልም የተወደዱት የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ሰንበት ትምህርት ቤት ስራ አመራር ኃላፊዎችን፣ አባላትን በእግዚአብሔር ስም ማመስገን እወዳለሁኝ። አቅፋችሁ በፍቅር ስለተቀበላችሁኝ ሳይገባኝ እንደተገባኝ አድርጋችሁ ቆጥራችሁ በፍቅር ደጃችሁን ከፍታችሁ ስለተቀበላችሁኝ አጥፍቶ ሸሽቶ እንደመጣ ሳይሆን በእውነት በፍቅር በሽልማት ስለተቀበላችሁኝ እግዚአብሔር አምላክ ዋጋችሁን በሰማያት እሱ ያስብላችሁ ላለው እግዚአብሔር ያክብርልኝ እግዚአብሔር የተመሰገነ ይሁን ይህን ያህል እንግዲህ ያው ያወራሁት የመጀመሪያም ቀኔ ስለሆነ ነውና ምስጋናን ለዚህ ደብር አገልጋዮች እና እዚህ ደብር ላሉ ወንድሞች እህቶች እናቶች አባቶች ባላቀርብ ንፍገት የሆንብኛል ብዬ ነው በእውነት አባቴን ቀሲስ ሀብታሙን ደግማችሁ አሁንም አመስግኑልኝ እግዚአብሔር ስለሳቸውም የተመሰገነ ይሁን በፍቅር ሁል ጊዜም በምክር የማይለዩኝ አባት ናቸውና ስለ እሳቸው እግዚአብሔር ይመስገን። እንዘምራለን። የዛሬ 17 ዓመት በፊት ከወጣው ከቁጥር አንድ ካሴቴ ላይ ይናፍቃል ልቤ በብዙ የሚል ዝማሬ ነበረ። እሱን ዝማሬ እንዘምርና እግዚአብሔርን ደግሞ በሌሎች ዝማሬዎች እናመሰግናለን። ናፍቃ ልቤ በብዙ የናፍቃ ሰለ የናፍቃል ልቤ በብዙ የናፍቃል ልቤ በብዙ ሊታዘዝህ ሊገዛልህ ለገለ ኃጢአትም እንደህግ ውስጤን ሲገዛኝ በፍቅርህ ስታየኝ አነባለሁኝ። ሰል ፍቅረህን እንደ ዘይት እንዴት ልርሳው? ቸርነትን ከተለወጥኩበት የናፍቃ ልቤ በብዙ የናፍቃ ልቤ በብዙ

ሊያገለግ የናፍቃ ልቤ በብዙ የናፍቃ ልቤ በብዙ ሊታዘዝ ሊገዛል ሊታዘዝ ሊገዛል ሊያገለግል እንግዳ ነለኔ ትልቁ ዘመዴ ለብቸኝነቴ ዳር ሆነ ሀታየኝ ሐዘን ሲገርፈኝ ለጥያቄዎቼ ሁሉ መልስ የምትሆነኝ የናፍቃ

ቅዱስ እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስባቲከ። አባታችን አቡነ ገብረ መንፈስ ቅዱስን በቃልና በኑሮ ሆነሃል ምስክር፣ እያልን በእልልታ በጭብጨባ ከፍ አድርገን ምስጋናውን በአንድነት እንዘምራለን። በቃልና በኑሮ ሆነሃል ምስክር በራ በእግዚአብሔር ሀገር ሰማያዊ ነእንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርሰባየታዊ በለልታ በቃልና በኖሩ ሆነ ሀል ምስክር እንደ ፀሐይ አበራ

ነህ እንጂ አይደለህም ምድራዊ። ገብረ መንፈስ ቅዱስ ርስባይታዊ በእልልታ በጨብጨባ መስግኑ። በስሙ ለሚያምኑት አማላች ሆነሃል። በጸሎትህም ኃይል ተማምነንብሃል። የክብር ኮከብነ የገዳም መብራትህ አስተምርህናል። ምግባር ሃይማኖት በቃልና በኑሮ ሆነሃል ምስክር። እንደ ፀሐይ አበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ። ገብረ መንፈስ ቅዱስ ርዕሰባይታ እስኪ ለአባታችን በለልታ በጨብጨባ ከፍ አድርጉት ምስጋናውን። የሚያልፈውን ዓለም የምድሩን ንቀሃል፣ የታመን ከአምላክ ያው አድርጎሃል። በስጋ በነፍስ እግዚአብሔር ከበረ፣ የማስታረቅን ቃል ባንተ ላይ ያኖረ በቃልና በኑሮ ሆነ አበራ በእግዚአብሔር አገር ሰማያዊ ለእንጂ አይደለህ ምድራዊ ገብረ መንፈስ ቅዱስ ረሰባ በቃልና በቃልና በኑሮ ሆነሃል ምስክር እንደ ፀሐ ያበራ በእግዚአብሔር አገር ሰማያዊ ነንጂ አይደለህም ምድራዊ ገብረመን አይናችን ነሽ ማርያም፣ አንቺ ናይን ክብን የተዋይዶ ልጆችን እንወድሻለን። ግብ ግቢከ

በረከታችንሽ በሐሴት ቆመናል፣ ደስታን ስለወለድሽ። የቀደመው እባብ እጅግ ተበሳጨ፣ ባሸዋ ላይ ቆመ መርዙን እየረጨ ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉ

ገብተሻላቶ ጭም አንዴ ከልባችን ጌታን ያየንብሽ ስለሆንሽ ዓይናችን የራቀው ቀርቦልን የረቀቀው ጎልቶ ያየነው ባንቺ ነው የጠፋው ተገኝቶ፣ ዓይናችን ነሽ ማርያም አንቺን አይን የተዋህደ ልጁ እንወድሻለን ግቢ ከቤታችን በረከታችንሽ በሐሴት ቆመናል ደስታን ስለወለች ወይኑን የፈራሽ የወይን ሀረግ ድንግል ምግብን የሰጠሽን በቀራኔው መስቀል መለክ ታችነሽ የኛ መታወቂያ የምንተርፍብሽ ከጥፋት ገበያ አይናችን ነሽ ማርያም አንቺን አይንኩብ እስኪ በእልልታ በጭብጨባ እንወድሻለን ግቢ ከቤታችን በረከታችን ነሽ ሃሴት ቆመናል ደስታን ስለወለች የህይወት መገኛ የደስታ መፍሰሻ ፀዋሪ ተፈሬ ያዘናችን መርሻ ግቢ ከበታችን በረከታችን ነሽ የጎደ የሞላል በምልጃሽ አይናችን ነሽ ማርያም አንቺን አይን እስኪ በልልታ አመስግናት እንወድሻለን ግቢ ከቤታችን በረከታችን ነሽ

ጌታችን በረከታችን ነሽ በሐሴት ቆመናል። ደስታን ስለወለች ስብሐት ለእግዚአብሔር ወለወላዶች ድንግል ወደ መስቀሉ ክብር